ዘማርያም የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ፣ ልበሙሉነቱ በፈለጋችሁት መጽሐፍ እኔ ያለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም፣ አንተ ዝም ስትል ነው የሚያምር ባህል አሉትም። ቢኮዝ ያውቁታል። ጎበዝ ልጅ ነው፣ እውቀት አለው ተብሏል ዘማርያም ዘማርያም ተብሏል እንደዛ። ዘማርያም ዝም ስትል ነው የሚያምር ባህል አሉት። ቢኮዝ ያውቁታል። የልጁን በሙሉነት በፈለከው መጽሐፍ ነው ያለ፣ በፈለከው መጽሐፍ። አስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገሩ፣ ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መተው ከፈለጋችሁ ቴዲ አዋሳ ጋ በፈለግከው መጽሐፍ ግቤት ማድረግ ላይ የፈለጋችሁት ይሄው ትክክለኛው ሰውን ያለው ሲል፣ አንድም ሰው ኦኬ፣ ይዋጣልን ያለው የለም። ካለ ታረማሉ አይታችኋል። ኦኬ፣ እሺ፣ ያቀረበውን ጥሪ የተቀበለ አይታችኋል። ቢኮዝ ዘማርያም የሚባለው ልጅ እንደሌሎቹ ጊፍት ለመለቃቀም አይደለም የሚመጣው ሪል አሳህተ ሰውዬ በቃ ትክክለኛ የምንወጣው ልጅ ነው። እሱ ልዩ ነው። ከትክክለኛ ሰው ጋር ስትገናኝና፣ ትክክለኛ ካልሆኑ ሰዎች ጋር ስትገናኝ እንዳለ የጉዳዩ ባለቤት ይሄው አለው ወያት ማለት የፈለጋችሁት እኔ በዚህ በዚህ አለ በቃ ረስ እንመረጥና በቃ እንትን እንበልና ለቴዲ እንንገረው ከፈለጋ በፈለጋችሁት ቦታ ላይ ግጠሙኝ አለ ያው ሁሉ ለምሳሌ ማነው አሁን ማነው? አንድ ልጅ ዲቤት ሲል ከግራ ከቀኝ ከምናምን ሳያዋክቡት ነው። ና ከእኔ ጋር ከእኔ በዚህ ነው፣ ጠዋት ከሰዓት ምናምን ይሉ የነበሩ ሰዎች ዘማርያም ሲሆን ለምን ጠፉ? ጥያቄ። እኔ ይያቂ አንዴ፣ እንግዲህ ያየሁትን ነው የምናገሩት። ዘማርያም ሲሆን ለምን ጠፉ? አንድ ጊዜ አይደለም፣ ልጁ ይህባስ ብሎ በደንብ ይግረማችሁ ብሎ ሁለተኛ ደገም ምናልባት አልሰሙ ይሆናል ምናምን ብሎ ጥሪውን ሁለተኛ ጊዜ የደገመ ብቸኛው ሰው በነገራችን፣ አይ በተለያዩ ምክንያቶች አልሰሙ ይሆናል፣ ቢዚ ሆኖ ሊሆን ይችላል። ቪዲዮ ደግሞ ቫይራል ስላልወጣ አላገኙት ይሆን ብሎ ሁለተኛ ቪዲዮ ሰራላቸው። ዳቆን ዘማሪያም ፖይንቱ በሃይማኖት ጉዳይ መከራከር ስትፈልጉ ከትክክለኛ ሰው ጋር መገናኘት አለባችሁ። ከትክክለኛ ሰው ሰውየው ትክክለኛ መሆኑ ነው እኮ ይሄ አባታችሁ ነው። በሰባ አግባቡ ማይል ሰውየ መተ ማዋከ ምናምን አሉ። ትክክለኛ ሰው ሰው ያን ታዝብ ያለው ለማለት በጣም ልበ ሙሉ ልጅ ነው። በጣም በራስ መተማመን አለው። እኔ አየሁት ያን በሳምንቱ እና ይዋጣልን ይላል። ሁለት ጊዜ ቪዲዮ ሰርቷል። ምላሽ አላገኘም። ልጅ ምላሽ አላገኘም። ስለዚህ ክብራትና ክብራን ለዲያቆን ዘማርያም ለሚባል ልጅ ዲያቆን ዘማርያም ለማታውቁት ከሆናችሁ በጣም ቀይ ልጅ ነው። ዲያቆን ዘማርያም ብላችሁ የጻፉላቸው ስሙን ኮመንት ላይ ጻፉ። ዲያቆን ዘማርያም ይባላል። አጨብጨብለት። በጣም የሚገርም ነው። ም የኦርቶዶክስ እምነት ተከታይ ዘማርያም ጋር ሄዶ ዘማርያም ዝም ስትል ነው እኮ የሚያምርብህ ብለው ዲቤቱ ይቅር ያለው አላየውም። አላየው። ስለዚህ ያነበበ ልጅ ነው ማለት ነው። አንዳንድ ጊዜ ከጉዳዩ ባለቤት ጋር ቀጥታ ስትገናኝና ምንም ዝም ብሎ አሉ አምታታው በከተማ ምናምን የሚጫወቱ ዝም ብሎ በቃ ገብተው የሚያወሩ ልጆች ከነሱ ጋር ሲሆን ውይይቱ ጥሩ እንትና አለ። ሌላውን መዝሙር ያሬድም አለ። መዝሙር ያሬድ ራሱ የሚባል ልጅ አለ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስታያቸው መንፈሳዊ እንደሆኑ ይገባል። በቃ አለቀ። አሁን ዘማርያምን ስታዩት መንፈሳዊ ሰው እንደሆነ ይገባቸዋል። ዱዳ ብትሆኑ፣ አይነ ስውር ብትሆኑ ዝም ብላችሁ ልጁ ሲናገር ወይም ደግሞ ዝም ብላችሁ አይታችሁት የሚናገረው ንግግር እንኳን አማርኛ እንኳን ባሰሙ የሚናገረውን ንግግር አይታችሁ፣ አለባበሱን አይታችሁ መንፈሳዊ ሰው እንደሆነ ታውቃላችሁ። መንፈሳዊ ስትሆን ካለባበስ ካነጋገር ጀምሮ ነው። መታወቂያ አለበት እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፕ መናገር አለበት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አለባበስ አይታችኋል። ነጠላ ሳይናገር መንፈሳዊ ሰው መሆኑ ታውቃላችሁ። አምስሎ በሳምንቱ ያየሁትን ነው የምናገረው። በሳምንቱ አይን ያየውን ነገር ነው እና በጣም ያስገረሚ ልጅ ነው። እንትን ይሉታል ምናል ኦኬ ምና ጭራሽ እንትን የሚያነሳ አቀዘቀዘው ለማለት ያህል ነው ዘማርያም አስደንቆኛል በጣም የሚገርም የሚገርም ልጅ ነው ይህን ካልኩኝ በኋላ በሱፐርማርኬት የሚገዛ ስጋ መብላት ይቻላል ወይ አዎ ይቻላል ቢስሚላህ ብለህ መብላት ይችላል ነብያችን ሰለላሁ ዐለይሂ ወሰለም ተጠየቁ አንተ ያላህ መልክተኛ ሆይ ቢስሚላህ ተብሎ ይታረድ አይታረድ የማናውቃቸውን ስጋዎች ብናገኝ መብላት እንችላለን ወይ ብለው ጠየቋቸው ወዘኩሉ ወዝክሩ ስም አላህ ዐለይሂ አለው ብስሚላህ ብላችሁ እናንተ ብሉ ብሏቸዋል። ወላሂ እኔ እንደ ዘንድሮ ተሳቅቄ አላውቅም። ይህን ቪዲዮ አይቶ አንድ ኦርቶዶክስ ጓደኛ ነው፣ ታታ እንደዚህ ከሆነ ምንድን ነው ልዩነታችን? እንደዚህ ብላችሁ ካስተማራችሁ እኮ እኛ ራሱ እኮ ይከብደናል የሚል መልስ ሰጠኝ። ወላሂ በጣም ኡስታዝ ተብሎ እኔ አንዳንዴ ሰው ስለቀራ ብቻ የእውቅ አዋቂ የሚመስላችሁ የሰው ልጅ ስለቀራ ብቻ ዕልም ያለ የሚመስላችሁ ሰዎች አህያንም በቀኝና በግራ ኪታብ አሲዛችሁ ብጭ ኪታቡን ትሸከመዋለች፣ ትይዘዋለች

የሬስቶራንት ወይንም ደግሞ ያሁን ምሳሌ የሱፐርማርኬት ምግብ ቢስሚላህ ተብሎ እንደማይታረድ እርግጠኛ ነን እናውቃለን ምክንያቱም ሙስሊም ያርዶ የታወቀ ነው እንደማይታረድ ታዲያ ይህንም ብሉ ተብሎ ፈትዋ የሚሰጥ እንዴት አይነት ጭንቅላት ቢኖር ነው እንደዚህ እየተሰደብን በእስልምናችን መሸማቀቅ አለብን በእንደዚህ አይነት ዳዒዎች ለአላህ ብላችሁ እናንተ በቃ ማስለሙን አስልሙ የሚሰልሙትም በደንብ እያሰለማችሁ ነው። ማሻላ ተባረከላ፣ አስልሙ። ማስለማችሁ ብቻ ፎከስ አድርጋችሁ ስሩ። እስልምና ውስጥ ግን በዚህ ነ ሸርዓዊ የሆኑ ነገራቶችን ሸርዓዊ ነገሩ የሆኖችን ግን እባካችሁ እባካችሁ አትንኳቸው። እናንተ በቃ እውቀታችሁ ክርክር ላይ ነው፣ አለ ሰው ፎከስ ማድረግ ያለባችሁ እዛው ላይ ነው። ከቁርአን የሌለ ከምንም የሌለ አምጣችሁ የካፊር ስጋ ብሉ። እንዴት የሞተውን ማንስተ ቢስሚላህ ብለ መብላት ትችላለህ? ሰው ቢስሚላህ ብላችሁ ብሉ ስለተባለ የክርስቲያኖችንስ ቢሆን ሄደ ቢስሚላህ ብለህ ትበላለህ? የኦርቶዶክስ ወንድሞችናቸውም ችግር አለ ቢስሚላህ ካልኩ ይሆናል። እኔ በጣም ወላሂ እንደዘንድሮ የሚያሳፍር ጊዜ አይቼም አላውቅም። እባካችሁ እባካችሁ እንደዚ አይነት ዳዎችን እየሰማችሁ ከሸሪዓችሁ አትውጡ፣ እስልምናችሁን አትልቀቁ።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 ሶሪ ሶሪ ሶሪ አንዴ። ምን አለ እግዚአብሔር ይህንን የሚያደርጉትን እጸየፋቸዋለሁ። ለምን? የወንዶችና የሴቶች ልጆቻቸውን ስጋ ስለሚበሉ። ይሄን የሚያደርጉት ደግሞ ነው አናቸው፣ ሙስሊሞች። ይሄ የምታዩት መጽሐፍ ተፍሲር አልቆርጦብ ይባላል። ይታያል አይደለ? እርስያ ማውጣት ትችላለህ፣ ወይንም ያ ይታያል። ተፍሲር ሁለት ወሊሙ ለተለይ ፔጅ 85 ላይ ምን ይላል መሰላችሁ አሻፊ ኢትዮጵያ ውስጥ ያሉት በሻፊ መዛም የሚተዳደሩ ናቸው ማውጣት ትችላለህ ክርስቲያን አንተ ጋር በደንብ ካሳየ ካሜራው አውጣው ሻንድ ነው አዎ ቮሊሙለት 85 ኛው ፔጅ ላይ ስለዚህ እግዚአብሔር ኮንዶማይን እያደረገ የእንትን እያላቸው ነው እጸየፋችኋለሁ የሰው ስጋት በላላችሁና ብሉ እያለ ሳይሆን ወንድማችን የሰው ስጋ እበላላችሁና፣ እጸየፋችኋለሁ፣ እንዲያደርጋችኋልና። እነማንን ነው ዛሬ? እናንተን ማለት ነው። እናንተን እግዚአብሔር ይጸየፋችኋል። ምክንያቱም ከተራብን ክርስቲያኖችን አርደን እንድንበላ ተፈቅዶልናል ብላችሁ ስለምታምኑ። 85ኛው ፔጅ ላይ ክፈትልኝ፣ ክርስቲያን ያ ያ ያ

በኦር ካፕቲቭ ምንድነው፣ ዲሚ ማለት እነዚህ ጂዚያ የሚከፍሉትን መግደል አይቻልም፣ ምክንያቱም የሙስሊሞች ንብረቶች ናቸው። because he is someone else property የሙስሊሞች ንብረቶች ስለሆኑ ኢፍ ሂ is from the abode of a war or a musahan fornicator ነገር ግን በምርኮ ከጦርነት ምርኮ የተያዘ ከሆነ ወይም ደግሞ ዝሙት የሰራ ከሆነ it is permitted to kill him and eat his flesh ገድሎ ስጋውን መብላት ይቻላል።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 አነበብከ ይሄንን? አነበብኩ ምናምን፣ አይደለም ካሊድ ያልከውን ነገር አሳየ። ካሊድን አሳየሃለሁ። ቀጣይ ደግሞ ይሄን እኛውን አንብብ፣ አንብብ። ይሄን አሳየ፣ አንብብ። ካሊድ ጋር እንሄዳለን። ይሄን አንብብ፣ አንብብልኝ፣ አንብብልኝ። አላነበብ አንብብልኝ፣ ለምን አንብብ? አትፍራ፣ አትሸማቀቅ። ቀቀ ከተራብከ አንድ ቀን እኔና አንብብ። ተራስላም ተበብ አታብዛ፣ አንብብልኝ፣ ራስ አንብብ። ለምን ትሸማቀቃለህ? አትችልም እንዴ ማንበብ?

በምርኮ የተገኘ ነው የሚለው ገብቶ አለ አይደለም? እሺ፣ በምርኮ የተገኘ እሺ፣ አዳምጠኝ እዚህ ጋር የሚለው እኮ ማለት ነው በምርኮ የተገኘ ገንዘባቸውን እንጂ ሰዎቹን አይደለም። አዎ፣ ግልጽ አይደለም። እስኪ አንብበው እንደገና አንብበው።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 እምነታቸው